ማንኛውም የመንጃ ፍቃድ ተማሪ ማወቅ ያለበት ምልክቶች። አንደኛ፣ ይህ ምልክት ምንን ያመለክታል? ሀ ነጠላ፣ ክብደቱ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው። ለ፣ ርዝመቱ በምልክቱ ላይ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው። አመርሃ፣ ጠቅላላ ክብደቱ ከተመለከተው በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው። መ፣ ከተመለከተው በላይ ጭነት ለጫነ ተሽከርካሪ ማለፍ ይቻላል። ሁለተኛ ይህ የምን ምልክት ነው ትላላችሁ? ሀ የከተማ ክልል መጨረሻ መሆኑን ያመለክታል። ለ ፈጽሞ ማለፍ የተከለከለ ነው። አመሩሃ ላልተፈቀደለት ተሽከርካሪ ማለፍ የተከለከለ ነው። መ የከተማ ክልል መግቢያ መሆኑን የሚያመለክት ነው። ሶስተኛ ይህ ምልክት የምንድን ነው? ሀ ድምፅ እያሰሙ ማለፍ የተከለከለ ነው። ለ የአደጋ ማስጠንቀቂያ መብራት እያበሩ ማለፍ የተከለከለ ነው። አመሩሃ ተቀጣጣይ ነገሮችን ጭኖ ማለፍ የተከለከለ ነው። መ ሁሉም አራተኛ ምልክቱ ምንን ያመለክታል? ሀ ጉድጓድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ ዳገታማ መንገድ ስለሆነ ተጠንቅቀህ አሽከርክር። አመርሃ የተበላሸ መንገድ ስለሆነ ማለፍ የተከለከለ ነው። መ የተበላሸ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። አምስተኛ ይህ ምልክት የምን ምልክት ነው? ሀ የተደጋገመ የባቡር ሐዲድ ማቋረጥ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ የባቡር ማቋረጫ ሐዲድ ስለሚያጋጥምህ ተጠንቅቀህ አሽከርክር። አመሩህ የባቡር ሐዲድ ማቋረጫው በጥገና ላይ ስለሆነ ማለፍ የተከለከለ ነው። መ መዝጊያ ያለው የባቡር ሐዲድ ማቋረጫ